ወንዶች እንዴት ናችሁ? እንኳን ለእናቶች ቀን በሰላም አደረሳችሁ። የእናቶች ቀን እንግዲህ የሚቀጥለው ሳምንት ነው። ከዛ በፊት ስለ እናቶች አሜሪካ ውስጥ ስላለን እናቶች፣ ውጭ ሀገር ስላለን እናቶች፣ ምንም አይነት እገዛ ስለሌለን እናቶች ሴቶች እናትነት መውለድ ብቻ አይደለም። በጣም ብዙ ሴቶች አሉ ጠንካራ ሴቶችም አውቃቸው ምሰማ አገር ቤት በጣም ማለት ልጆች እህቶቻቸውን ወንድሞቻቸውን ብዙ ነገሮች መስዋዕትነት እያደረጉ የእናትነትን ቦታ ተወጥተው ለሚያስተምሩ ብዙ ነገሮች የሚያደርሱ በጣም ብዙ ሴት እናቶች በጣም ጠንካሮች አላችሁና ስለ እንደዛ አይነት ነገር ማውራት ፈልጋለሁ። ስለ እናትነት፣ እናትነት በጣም ትልቅ ነገር ነው። እስፔሻሊ ከኢትዮጵያ ውጭ ስንኖር ኢትዮጵያ ውስጥ ያለም ሰው ያው እንደዛ ነው ግን አንዳንዴ እነሱ እርዳታ ህልፕ ያገኛሉ በተለያየ መንገድ ማለት ነው። ግን እዚህ ሀገርኛ ታውቃላችሁ፣ እንዴት አድርገ ልጆቻችን እንደምናሳድግ እናትነት በራሱ ሴትነት በራሱ ምን ያህል ፈታኝ እንደሆነ ውጭ ሀገር ታውቃላችሁ። ስለዛ ማውራት ፈልጋለሁ እና እኔ ላይቭ ላይም ስለማልገባ የእናንተን ኦፒኒየን ብዙ ጊዜ ማለት የምታቀርቡበት ነገር የለምና፣ ግን እዚህ ኮመንት ላይ እንድታሳውቁኝ ይፈልጋለሁ እናንተን ማካተት ስለምፈልግ አ ኤንድ ኦፍ ደደ የሚሰራው ቪዲዮውን ለእናንተ ስለሆነ ማለት ነው እና እናንተ የናንተንም ሀሳብ ማካተት ስለምፈልግ እስኪ በኮመንት አሳውቁኝ። አንዳንድ ነገር የእናንተን ኦፒኒየን ሸር አድርጉኝና ስለዛ በደንብ አርገን ቪዲዮ መስራት ፈልጋለሁኝ። አመሰግናለሁኝ። ወዳቸዋለሁ። መልካም የእናቶች ቀን። ተባረኩ ባይ